ዳግማዊ አጼ ምኒልክ የሰሯቸው ስራዎች የተለያዩ የኢትዮጵያ ግዛቶችን በማስገበርና በማስተዳደር የሀገሪቱን ብሔራዊ አንድነትና ሏላዊነት አስጠብቀዋል። በአድዋ ጦርነት የአውሮፓን ቅኝ ገዥ ኃይል ድል በማድረግ የኢትዮጵያን ነፃነት አረጋግጠዋል። ዘመናዊ ትምህርት ቤትና የመጀመሪያውን የሙዚቃ ትምህርት ቤት እንዲቋቋም አድርገዋል። ሆስፒታልና ዘመናዊ ሕክምና ወደ ሀገር ውስጥ አስገብተዋል። የመጀመሪያውን ባንክ አቋቁመዋል። ፖስታ ቤት፣ ማተሚያ ቤት፣ ገንዘብና ጋዜጣን ለመጀመሪያ ጊዜ አስተዋውቀዋል። ስልክ የመጀመሪያው የግንኙነት መስመር ሆኖ ወደ ኢትዮጵያ እንዲገባ አድርገዋል። የመጀመሪያውን የባቡር መስመር ከአዲስ አበባ ወደ ጅቡቲ ስራ አስጀምረዋል። መንገድ ወይም አስፋልት እንዲሰራ አዘዋል። ኤሌክትሪክ ኃይልና የውሃ ቧንቧ ወደ አዲስ አበባ ከተማ አስገብተዋል። ባህርዛፍን ከውጭ ሀገር በማስመጣት ኢትዮጵያ ውስጥ እንዲተከል አድርገዋል። የሳሙና ፋብሪካ በማቋቋም የህዝቡን ንጽህና አጠባበቅ ለማሻሻል ጥረዋል። የእህል ወፍጮ፣ ጫማ፣ ብስክሌት፣ መኪና፣ ሲኒማ የሙዚቃ ሸክላ እና የጽህፈት መኪናን ጨምሮ በርካታ ዘመናዊ ቁሳቁሶች ወደ ሀገር ውስጥ አስገብተዋል። ዘመናዊ የሚኒስትሮች ሹመት እንዲኖሩ አድርገዋል። ፖሊስ ሰራዊት፣ እና የጥይት ፋብሪካን እንዲቋቋም በማድረግ የሀገርን ደህንነትና ጥበቃ አጠናክረዋል። ብሔራዊ ባንክ አቋቁመዋል። አዲስ አበባን መስርተዋል። ምኒልክ ምን ያልሰሩት ነገር አለ? ምን ያላስገቡት ስልጣኔ አለ? እስኪ ምኒልክ ይህንን አልሰሩም እምትሉት ካለ ኮመንት ላይ ጻፉልኝ።